በኢትዮጵያ ምንጩ ያልታወቀ ሀብትን ማስመለስ፣ ማጣራትና መያዝ የሚሉ ዝርዝር ጉዳዮችን ያካተተ አዋጅ ፀድቋል። ሕጉ በወንጀል የተገኘ ሀብትን ማስመለስና ተጠያቂ ማድረግንም ያካተተ ነው። የአዋጁን ምንነትና አተገባበር በተመለከተ ዘጋቢያችን አክሊሉ ምንተስኖት ከዘርፉ ባለሙያ ጋር ቆይታ አድርጓል። ተከታትለን እንመለስ። የህዝብ ተወካዮች ምክር ቤት ጥር 1 2017 ባደረገው መደበኛ ስብሰባው የንብረት ማስመለስ አዋጅን አጽድቋል። አዋጁ በወንጀል የተገኘና ምንጩ ያልታወቀ ንብረትን የማስመለስ ማጣራት፣ መያዝ፣ ማገድና መክሰስ የሚሉ ዝርዝር ጉዳዮችን የያዘ ነው። ቀደም ሲል በመንግስት ሰራተኞችና ህዝባዊ የልማት ድርጅቶች ላይ ብቻ ተፈጻሚ የነበረው አዋጁ ተሻሽሎ ስለመምጣቱም ይገለጻል። ይህንኑ ጉዳይ በሚመለከት የአማራ ክልል ፍትህ ቢሮ በወንጀል የተገኘ ሀብት ማስመለስ ዳይሬክቶሬት ዳይሬክተር ሌው ፀሐይን ለመሆኑ ምንጩ ያልታወቀ ንብረት ሲባል ምን ማለት ነው ስንል ጠይቀናል። ያልታወቀ ንብረት ማለት በመንግስት ደረጃ ህጋዊ ሆኖ የማይታወቅ በህጋዊ መልኩ ያልተገኘ ሀብትን መሰረት የሚያደርግ ነው። ማንም ሰው ያገኘው ገቢ የሚሰበስበው ንብረት እየታወቀ መሆን መቻል አለበት። በተቻለ መጠር አንድ በንግድ ላይ የተሰማራ ሰው ያ በንግድ ስራ የሚሰራባቸው ገቢዎች ለባለስልጣኑ ሊታወቁ የሚገባ መሆን መቻል አለበት። በሚሰራው ገቢ ላይ ግብር በተገቢው መልኩ ሊከፍል የሚገባቸው መሆን መቻል አለበት። ከነዛ ውጭ ሊመጡ የሚችሉት ገቢዎችም እንዲሁ ህገወጥነትን ይዘው የሚመጡ ይችላሉ ማለት ነው የውጭ ምንዛሬም በተመሳሳይ በብላክ ማርኬት ሊገቡ የሚችሉ የውጭ ምንዛሬዎች አሉ። በነዛ በነዛ ሂደቶች በህጋዊ መልኩ በባንክ ሲስተም የሚገቡ ከሆነ እነዛ ንብረቶች ህጋዊ ይሆናሉ። ከዛ ውጭ የሚገኙ ንብረቶች ግን በአንድ ሰው ላይ ጠጠር አቅሙ አኩምሌት ሆነው ሊገኙ የሚችሉ ነገሮች ምንጩ ያልታወቀ ይሆናሉ ማለት ነው። ግለሰቦች ህጋዊ ማዕቀፍን ተከትለው ጉልበትን አእምሮንና ካፒታልን በመጠቀም የሚያፈሩት ሀብትና ንብረት የግል ንብረታቸው እንደሆነ ይቆጠራል። ከዚህ ባለፈ በህገወጥ መልኩ በወንጀል ለመበልጸግ መሞከር ግን በንብረት ማስመለስ አዋጁ ተጠያቂ እንደሚያደርግ አቶ ለዩ ይናገራሉ። ይሄን በተመለከተ የህግ ተጠያቂነቱ ምንጩ ያልታወቀን ንብረት መሰረት የሚያደርገው የፍትሐብሔር ተጠያቂነትን ነው። የፍትሐብሔር ተጠያቂነት ማለት ያፈራውን ንብረት በፍትሐብሔር ተከሶ እንዲመልስ የሚደረግበት አግባብ ነው። ለማለት ወደ ኋላ ተመልሶ ገንዘቡን ያፈራቸው ከ አስር አመት ጊዜ ጀምሮ እነዚህ ሁለት መሰረቶችን ያደርጋል። አንደኛው እነዚህ ሀብቶችን የወንጀል ምክንያት ነብ አላቸው። በቂ የሆነ የወንጀል ምክንያት ጥርጣሬ ሊያስከትሉ የሚችሉ ከወንጀል የተነሱ መሆን መቻል አለባቸው ነው። እነዛ ሂደቶች መጣው ግን የወንጀል ተጠያቂነቱ ቀርቶ የፍትሐ ብሔር ተጠያቂነት ኑሮ ገንዘቡን ማስመለስ የሚቻልበት ሂደት እንዲፈጠር ነው። በንብረት ማስመለስ አዋጁ ምንጩ ያልታወቀ ሀብት በግለሰቦችና በህግ ሰውነት ባላቸው ተቋማት ላይ የፍትሐ ብሔር ተጠያቂነት ያስከትላል። ይህም ህጉ ከመውጣቱ በፊት እስከ አስር አመት ተጠያቂ የሚያደርግ ነው። የአዋጁን ዓላማና መሰረታዊ ይዘቶች በግልጽ መረዳትና ብጅታዎችን ማጥራት ተገቢ መሆኑንም ባለሙያው አንስተዋል። በእርግጥ ህግ የሚወጣው ለጠቅላላው ጥቅም ነው። የጠቅላላው መብት ለማስከበር የሚወጡ ናቸው። የተወሰነውን ክፍል ሊጎዳ፣ የተወሰነውን ክፍል ሊጠቅም በሚችል መልኩ ህግ አያወጣም እና ተጠቃሚነትን ይበልጥ ሊያረጋግጥ የሚችል ነው። አሁን እዚህ ስናየው ጉዳቱን በምንመለከትበት ጊዜ እነዚህ የግብር ስወራዎች የውጭ ምንዛሪዎች እነዚህ እነዚህ አይነት እንትኖች በጣም ከፍተኛ በሀገር ላይ ከፍተኛ ጉዳትን የሚያስከትሉ ናቸው። አሁን የውጭ ዳይሬክት ኢንቨስትመንቶች የሚባሉት እነዚህ ሪሚታስም ቢሆን ሊመጡ የሚችሉት ዲያስፖራ የሚላኩ ገንዘቦች አሉ። አሁን ያ ገንዘብ ኮምፕሌትሊ ቀጥተኛ የባንክን ፍሎ መሰረት አድርገው የሚገቡ አይደሉም። በቀጥታ ቢገባ ግን ለሀገር ግንባታ ለሀገር ኢኮኖሚ እጅግ በጣም ጠቀሜታ ያላቸው ናቸው። እነዚህ አይነት ነገሮች መቅረት በእርግጥም ላኪው ላይ የሚፈጥረው እንትን ሊኖር ይችላል። ሊያገኘው የሚችለው ነገሮች ይኖራሉ። የብላክ ማርኬት ሂደት ላይ ስትሄድ የምታገኛቸው ጥቅሞች ይኖራሉ። እነዚህ ነገሮች ሲቋረጡ ግን ሌላው ላይ ጩኸት ማስከትሉ አይቀርም። ዓላማውን ማሰብ ተገቢነት ይኖረዋል። አጠቃላይ የሀገርን ኢኮኖሚ ከመጉዳት አኳያ ያለውን ይዘት መረዳት ተገቢ ይሆናል። የንብረት ማስመለስ አዋጁ ኢኮኖሚያዊ ወንጀሎችን ከመከላከል ባለፈ ጤናማ የፋይናንስ ስርዓት እንዲፈጠር ያደርጋል። ሕጉን በወል ተረድቶ ለተግባራዊነቱ መስራት እንደሚገባም ነው የተገለጸው።